የተዘረፉ ቅርሶችን በማስመለስ መንግስትና ሕብረተሰቡ በተለይ የሃይማኖት አባቶች ሚናቸውን መወጣት እንዳለባቸው የኢትዮጵያ ቅርስ ባላደራ ማህበር ቦርድ ምክትል ፕሬዚዳንትና የቅርስ አስመላሽ ብሔራዊ ኮሚቴ አባል ዶክተር አሉላ ፓንክረስት ጥሪ አቀረቡ። ምክትል ፕሬዚዳንቱ ይህን ያሉት የደሴ ብሔራዊ ሙዚየም እድሳት ምረቃ ላይ በተገኙበት ወቅት ነው። ወጣቱ ትውልድ ማንነቱን እንዲረዳ ታሪክና ቅርስን ከቴክኖሎጂ ጋር ማስተሳሰር እንደሚገባም ተመላክቷል። መስዑድ ጀማል በአማራ ክልል ቀዳሚው የከተማ ሙዚየም ነው የደሴ ሙዚየም። በሰሜን ኢትዮጵያ ጦርነት ምክንያት ጉዳት ደርሶበት የነበረው ይህ ሙዚየም ከቀድሞ ይዞታው በተሻለ መንገድ መልሶ ታድሶ ተመርቋል። ተጓዡ ጋዜጠኛ ሄኖክ ስዩም የደሴ ሙዚየም ሀገርን የሚወክሉ ሰፊ የቅርስ ስብስብ የነበረው መሆኑን በመግለጽ የቅርስ ተቆርቋሪዎች ባደረጉት እንቅስቃሴ ተጠግኖ ተመርቋል ብሏል። ዛሬ አርባ አራት ዓመት ነው ይሄ ሙዚየም የተከፈተው እና በ1973 ሌላ ከተማ ሙዚየም አልነበረው ወይም ደግሞ ኢትዮጵያ ውስጥ እከሌ የሚባል ከተማ የሙዚየም ባለቤት ነው የምትለው አልነበረም። ስለዚህ የመጀመሪያው ቀዳሚ ነው። ሁለተኛ ስብስቦቹ በጣም ይለዩ ነበረ። ስብስቦቹ ምንም እንኳን የከተማ ሙዚየም ቢሆንም ሀገርን የሚወክሉ ብዙ ስብስቦች ነበሩት። ሙዚየሙ የተደራጀበት ኪነ ህንፃ በራሱ ብቻውን የሚጎበኝ ነው እና እነዚህ እነዚህ ድምር ውጤቶች ሙዚየሙ ለረዥም ዘመን ጥሩ ስም ኖሮት እንዲቀጥል አድርጓል እና ይሄ ሙዚየም የቅርስ ተቆርቋሪዎች በነበራቸው ተነሳሽነት ከብሪቲሽ ካውንስል በተገኘ ድጋፍ ክልሉም፣ ከተማውም፣ የኢትዮጵያ ቅርስ ባላደራ ማህበርም ባለሙያዎችም ተሳትፈው በሚያስደንቅ ሁኔታ እውን ሆኗል። በኢትዮጵያ ባህላዊ ቅርሶችና ማህበራዊ ሽግግር ላይ ባደረጓቸው ሰፊ ጥናቶቻቸው እውቅናን ያተረፉ ማህበራዊ አንትሮፖሎጂስትና ተመራማሪ ናቸው ዶክተር አሉላ ፓንክረስት። ከዛም ባለፈ የኢትዮጵያ ቅርስ ባላደራ ማህበር ምክትል ፕሬዚዳንትና የቅርስ አስመላሽ ብሔራዊ ኮሚቴ አባልም ናቸው። ሙዚየሙ ታሪካዊ ይዘቱን በጠበቀ መልኩ መታደሱ የሚያስመሰግን መሆኑን ይገልጻሉ። ከበፊቱ በተሻለ ሁኔታ ሕንፃው እንደገና በአዲስ መልክ ተጠግኖ ለህዝብ ሙዚየም እንዲያገለግል ሕንፃው በጣም በሚያስመሰግን ሁኔታ ነው የታደሰው የተገነባው እና ለህዝብ እይታ የቀረበው። ወሎ በግጭት አፈታት ይታወቃል ያሉት ዶክተር አሉላ የጠፉና የተዘረፉ ቅርሶችን የማስመለስ ኃላፊነት አለባችሁ ብለዋል። የተዘረፉ ቅርሶች በአካባቢው ይኖራሉ የሚል ግምት ስላለ እነሱን ለማስመለስ ትልቅ አደራ በመንግስትም በህዝብም በባህል መሪዎችም የተጣለ ይመስለኛል። ምክንያቱም እነዛ ቅርሶች እያሉ አለመመለስ መቻሉ ምን ያህል ባለቤትነት ህዝቡ ተሰማው የሚለው ነገር ሊያጠያይቅ ይችላልና ያው የወሎ ህዝብ የደሴ ህዝብ ታሪክን ይወዳል፣ ባህልን ይወዳል። እና ያንን በተግባር ማሳየት አለበት። ተመሳሳይ ቅርሶችን በማፈላለግና ከሌሎች ሙዚየሞች በማስመጣት ሙዚየሙ ወደ ነበረ ሙሉነቱና ግርማ ሞገሱ ለመመለስ እየተሰራ እንደሚገኝም ተጓዡ ጋዜጠኛ ሄኖክ ስዩም ይናገራል። እስካሁን ድረስ የሉሲ ቅሪታ አካል ከብሔራዊ ሙዚየም ውጭ በቋሚነት ሌላ ቦታ ኤግዚቢት አይደረግም። ስለዚህ የቱሪዝም ሚኒስቴር ሚኒስትር ዴታው ሉሲን ካስት አድርገን በቋሚነት የደሴ ሙዚየም አንድ ቅርሶን እንድትቀጥል እናደርጋለን ብለዋል። ይሄ ሙዚየሙን ልዩ ያደርገዋል። ኢትዮጵያ ውስጥ ሌላ ቦታ ስለሌለ እንዲህ አይነት እድል ስለ አይጠየፍ ልማት እንድንራብ ስለ መሮጊቢ ልማት እንድንራብ አዳዲስ ሀሳቦችን ሰጠውናል። የአሁኑ ትውልድ ከቴክኖሎጂ ጋር የተሳሰረ እንደመሆኑ በሙዚየሞች ውስጥ የተለያዩ ቴክኖሎጂዎችን በመጠቀም ትውልዱ ማንነቱን እንዲያውቅ ማድረግ ይቻላል ሲሉ ዶክተር አሉላ ፓንክረስት ይመክራሉ። አዲሱ ትውልድ በተለይ የሚመሰጠው በቴክኖሎጂ ነው። ስለዚህ ቴክኖሎጂን በመጠቀም አሁን ውጭ ሀገር ያሉት ሙዚየሞች በቴክኖሎጂ ወጣቱ ትውልድ እንዲመጣና እንዲሳብ እና ታሪክ ሕያው እንዲሆን የሚያደርጉባቸው በርካታ መንገዶች አሉ። እንደውም ወጣቱ የሚዝናናበት ሄዶ ስለ ሀገሩ ስለ ባህሉ፣ ስለ ውጭ ሀገርም ጭምር የሚማርበት ስለ ታሪኩ የጥንቱን ብቻ ሳይሆን የቅርብ ጊዜው የነበረውን የጦርነት ሂደት በጣም ሊስበውና ደስ ሊለው የሚችል ነገር ስለሆነ ይህም ጭምር ታስቦበት በሙዚየሙ ቢታይ ወጣቱ ትውልዱን ይስባል ብዬ አምናለኝ።